ምንድን የደስታሽ ምክንያት እንደዚህ የማማርሽ? ምንድን ባል ብርቁ? እ ባሌ እሺ ባል ባሌ እሱ ነው እንደዚህ ደስተኛ

ስለ ሰው ቢያንስ እንኳን ስለዛ ሰው በአካል እንኳን እወቅ በደንብ አልፈልግም። ያለ ዝሙ ሳታደርጊ መገናኘት ማውራት አልችልም። እኔ ደግሞ እማለቅስበት ይሆናል። እኔ ደግሞ ያንን ነገር እንዳታደርግ አሁን የፈለግኩት ለምንድን ነው? በመጀመሪያ ህይወትሽ ረጅም ጊዜ ሆነሽ አይተሻል። ስለ ሰው ማንነት ስለምንም ባህሪ አውቀሻል። ልንገርሽ ልንገርሽ አንዳንዴ ችኩል የቾክለን። እሺ እንዴ፣ እሺ አዳምጭኛ። ይክሩ እኔ እኮሽ፣ አንዴ አንዴ ግን ይክሩ ማግባት አለብሽ። ይወት ይቀጥላል። የዚህ ማንነት በደንብ ሳታውቂ እንዴት ነው አሰላሙ አለይኩም ወራህመቱላሂ በበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ ደህና ናችሁልኝ እኔ ደህና ነኝ አልሐምዱሊላ እናንተ ጠፍቶ መምጣት እንደዚህ ምን እንደምትሉ ይጠፋል ወላሂ ጠፋብኝ በጣም ማለት ነው እና ይህንን ቪዲዮ ለመስራት ምን ያህል ልፈጀብኝ አልገባችሁም በዚህም በዛም ስላገኘኋችሁ በጣም ደስ ብሎኛል ናፍቃችሁኝ ነበረ እንግዲህ ያው ለረመዳን ነበር የጠፋው። ታውቃላችሁ፣ ነግራችሁ ነበር። ረመዳን ግማሽ አካባቢ፣ ማለቂያው አካባቢ እነ ሚኪ ቤት መተው ምናምን አንድ ቪዲዮ እንደምንም እንደምንም ሆኜ ለቅቄላችኋለሁ። እኔና ከዛ በኋላ አልተገናኘንም ማለት ነው። ይሄው ከዚህ በኋላ ኢንሻአላህ አልጠፋም። እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። እሱ ምንድነው፣ ሰሞኑን እክሩ ጋር ያለውን ነገር ታውቃላችሁ አይደለ? ደስም የሚለው ይኖራል ደስ የማይለው አለ። ስለሷ መልካም የሚያስብ ሰው ስለሷ ህይወት፣ ስለሷ ሰክሰስፉል መሆን፣ ስለሷ ደስተኛ መሆን ምናምን ያስደስተዋል ለመናገር ማንም ሰው ሰው ልጅ ሲደሰት የሆነ ለውጥ የሆነ ነገር ሲያሳይ የሆነ በህይወት የሆነ ነገር ሲያሳይ ለዛ ሰው መልካም የምታስቡ ከሆነ ደስተኛ ነው የምትሆኑት ምንም ጥያቄ የለውም። ግን ለሰው ውድቀት የሚያስብ ሰው ስለሷ መሰበር፣ ስለሷ መውደቅ፣ ሁሌም እያለቀሰች እንድትኖር ሁሌም እንደዚህ አንገቷን ቅርቅራ እንድትኖር የሚፈልግ ሰው ሌላ ህይወት ሌላ እንደዚህ ነገር ስትጀምር ደስተኛ ላይሆን ይችላል። ይሄ የሴጣን ነው እና አልሐምዱሊላ እኔ አንድ ጓደኛ ደስ ብሎኛል። ግን ትንሽ የተቀየምኳት ነገር ምንድን ነው ማማ ሁለት ዓመት ቢሞላት ትንሽ ጊዜ ነው የቀራት ብርግጥ፣ ግን ትንሽ ጠንከር ብትልላት ብዬ ነው የማስበው። ምክንያቱም ገና ናት ይኩሩ፣ በጣም ህፃን ናት። ወላ የምር እኔ ስለማውቃት ነው አንድ ላይ ነው የተማርነው እና በጣም ልጅ ናት። ሰውነቷን አይታችሁ ላይክ የሆነ ጊዜ የሚያልፍበት ምናምን አይነት ልጅ አደለችም እና ትንሽ ብትቆይ ምናምን ደስ ይለኝ ነበረ። ትንሽ የደበረኝ ያ ነገር ነው እንጂ የመጀመሪያ ህይወቷ ጋር ሀፕን ሲያደርግ ስትፋታ፣ ህይወት እንደሚቀጥል እነግራታለሁ። ሁሌም ነው ምነግራት፣ ማንም ሰው በቆመበት አይደለም፣ ህይወት ይቀጥላል። ቢሆን እሰየው። እኔ በነገራችን ላይ በዚህ አጋጣሚ ማንንም ታግባ፣ ማንም ከማንም ጋር ህይወት መስረት፣ ከመጀመሪያም ከምንም ቀጣይ፣ ማንም ትሁን፣ እኔ የምፈልገው የእሷን ደስተኛ መሆን ነው እንጂ ስለ ህይወቷ ስለምንማ ጉዳይ አይደለም። እኔ የምፈልገው የእሷን ደስተኛ መሆን። አንድ ሰው ደግሞ ትዳርም የሚመሰርተው ደስታ ላይ ደስታ ለመጨመር ነው አይደለ። ልጅ አለ፣ ከዛ ሌላ ደስታ ትዳር። አንዳንዴ አናቅም፣ ብቻ እጃችን ላይ ያለውን እጅ ላይ ያለ ወርቅ እንደ መዳብ ይቆጠራል ይባላል፣ እውነት ነው። ወላሂ እኔ የእክሩ ጓደኛ በመሆኔ በቃ ጓደኛ አይደለንም በነገራችን ላይ ከእህት በላይ ነን። የምር ማለት ነው ወላሂ የምር ከካሜራ ጀርባ ያኛ ማንነት ላይ እንደዚህ ትስስርነታችን በጣም እኔ አንዳንዴ ይደሰታለሁ። ይክሩን በማወቅ ከምታስቧት በላይ የዋህና በጣም ምስኪን ልጅ ናት። የምር ማለት ነው እና አንዳንዴ በጣም ምስኪን እና የዋህ ሰው ሰው አይወጣለትም። ወላሂ ለአዚም ሰው አይወጣለትም። ሰው እንዲወጣላችሁ ክፉ መሆን አለባችሁ። በጣም ምስጥ፣ በጣም ሴረኛ መሆን አለባችሁ። እሷ ጋር ያ ነገር የለም። ፊት ለፊት ነው የምታወራው በቃ እኔ እና እሷ እንደውም የምንጣለው በጣም ብዙ ጊዜ ሀቂቃ ወላሂ አይምሬ ነው። የሆነ ነገር በቃ ጮኸ ወይ እንደዚህ እንደዚህ ፌስ ቱ ፌስ ነው የምታወራው፣ ከጀርባ ምናምን ነገር የለምና ያ ነገሯ የዋህነቷ፣ ንጹህ መሆኗ ዋጋ አስከፍሏታል። ግን አልሀምድሊላ ሰው ሆኖ ማይፈተን የለምና እዚህ ድረስ መታለች፣ ገና ወደፊትም ትሄዳለች። ግን በቃ እንዳልኳችሁ ትንሽ ቾኮሌት እና እንዳልኳችሁ በቃ እኔን ትንሽ ያስቀየመኝ ነገር ማማ የእንጀራ አባት ይክሩ ታውቃላችሁ፣ ብዙዎቻችሁ ልጅ ከአንድ አባት ይወለድ ብላ የምታምን ልጅ ናት። ግን ደግሞ እኛ እንዳሰብነው ሳይሆን እኛ እንዳለምነው ሳይሆን አላህ እንዳለልን ነው የምንኖረው። ያንን ነገር አምናለሁኝ። ቢሆንም ግን ትንሽ ሰብር ማድረግ ነበረባት። ያ ነገር ትንሽ አናዶኛል። ትመጣለች። ከቪዲዮ ላይ እንደዚህ እንትን ብያት አላውቅም። ስለዚህ ነገር አውርተን ምናምን አላውቅም። በቪዲዮ የመጀመሪያ ነው እናንተ ፊት እና እና እንዳልኳችሁ ውስጣችሁ ጥያቄ ሊፈጥርባችሁ የሚችል ሰዎች አላችሁ። ውሸትም ሊመስላችሁ የሚችል ሰዎች አላችሁ። ወላሂ ለአዚም ህይወት ጀምራለች ይክራ። ወላሂ ለአዚም የምሬን ነው እንደዚህ በቃል ላልምልም። ምን የሚያቀ ያቀኛል ማያቀም ጉዳይ አይደለም እና ወላሂ ለአዚም የራሷን ህይወት ጀምራለች ባለች ይክሩ። በዚህ አጋጣሚ መታለች እና ተምጣ። እሷ ደግሞ ስትመጣ በጣም ተነድጄባት ነበረ ምናምን ግን ተምጣና አስቲ ለምን እንደ ቸኮለች ምናምን እናንተ ፊት ተጠይቃታለሁ ማለት ነው ማይ እነሱ ሰፈር ነው ያለሁት በነገራችን ላይ እና ቤት አልሄድኩም ከተጨቃጨቅን ብዬ ማዘን ሰላም አለይኩም በየቀን ቀኑ እያመረበት ነው ሰው የሚሄደው ምንድን ምንድን የደስታሽ ምክንያት እንደዚህ የማማርሽ ምንድን ባሌ እሺ ባል ብርቁ ባሌ እሱ ነው እንደዚህ ደስተኛ ያደረገሽ የምር ግን ይሄን ስሜት አይቼብሽ አላቅም እኮ። አሁን ኢቭ ግን ማለት ነው እኔ አንቺን ተቀይሜሻለሁ። እኔም ተቀይሜሻለሁ። እኔ ስለተቀየምኩሽ ልንገርሽ እኔ ልኛ ደ የጠራሁሽ እኔ ልናገር እኔ ልናገር እሺ፣ እኔ ተቀይሜሻለሁ። በምን ምን? አሁን አንቺ አታስመሲ፣ ባሌ ስለሽ ሳቅ ነገር አልሽኝ። ግን ከዛ በፊት እኔ ስለእንግርሽ ላስተዋውቅሽ ስለሽ ምናምን ነገር ቢ ብለሽኛል አልፈልግም ብለሽ አይሻ አይደለ፣ እንቢ ያልኩሽ ምክንያት ታውቂያለሽ። ለክፋት ምናምን አይደለ። ለምንሳል በመጀመሪያ የአንቺን ደስታ ያስደስተኛል፣ ይህን ታውቂያለሽ። እኔ የምፈልገው የአንቺን ደስታን፣ ማንንም ማግቢ፣ ግን ደግሞ አሁን ላይ እንዲሆን አልፈልግም ነበረ። ግን እኛ እንዳሰብ ነው ሳይሆን በቃ ማማ እንድጠነክር፣ ማማ ላይ እንጀራ አባት ማምጣት እንደማትፈልጊ ምናምን ነበረ የማውቀው ነ እኔ አሁ እንደዛ ነው። ማንኛውም ሰው የሆነ ነገር ያስባል። ግን ደግሞ እኔ ያልኩት አደለም የሚሆነው፣ ፈጣሪ ያለው ነው የሚሆነው። ለዛ ደግሞ ፈጣሪ ባለው መንገድ እኔ የሄድኩኝ ነው። ገባሽ? ሰበቡ እኔም እና እሱም ብንሆን ማለት ነው። ግን ላስተዋውቅሽ ስልሽ ምናምን እሺ ብሎሽ በተተዋወቂ ደስ ይለኝ ነበረ። ሁሉም ነገር ጊዜ ያለው ይክሩ። አሁንም ልንገር፣ እኔ አሁን እህትሽ፣ እኔ ዝሙት እንድሰራ ትፈልጊያለሽ? አትፈልግም፣ አትፈልግም አደለ ካልፈለግሽ ደግሞ በዛ በዛ ጠንካራ እንደሆነ እሸጋለሁ። ያንን ያንን ነገር እንትን ካልሽ እንዴት ነው? ካመንሽበት ከወደድሽው ዝሙት እንዳልሰራ ና የምትፈልጊ ከሆነ እኔ ኒ ካላስር ነው። እንደዚህ አይነት ሰው ጋር እያወራሁኝ ነው። ለሌላ አስተዋውቅ ስለሽ እምቢ ባላልሽ ነበረ። ግን ያው የሰው ልጅ በላልስፈልገው ነገር አንዳልሽ ነው። ልክ ነሽ፣ ልክ ነሽ። ዝሙት ደግሞ አልፈልግም። ከዛ ነገር ለመቆጣት ህይወቴን ጀመርኩኝ። እኔ ደግሞ ያንን ነገርን ታግሽ ነው ጥግ ድረስ ሂጄ ጠይቄ ለምኜ ምን ምን እንዳለ ታውቂያለሽ። አውቃለሁ፣ አውቃለሁ፣ ህይወቴ አውቃለሁ። ሁሉ ነገር እንደሚያስፈልግሽ አውቃለሁኝ። ኩሩ ሰው ልጅ ሰው ያስፈልገዋል አካባቢ ደግሞ ማለቅስበት ሆናለሽ የሚለኝ ምናምን ወዘተ ከአንቺ ውጪ አውቃለሁ። እኔ ደግሞ ያንን ነገር እንዳታደርጊ አሁን የፈለግኩት ለምንድን ነው? በመጀመሪያ ህይወትሽ ረጅም ጊዜ ሆነሽ አይተሻል፣ ስለ ሰው ማንነት ስለምንም ባህሪያ አውቀሻል። ልንገርሻ፣ ልንገርሻ። አንዳንዴ ችኩል የቾክለን። እሺ፣ አንዴ እሺ፣ አዳምጪኝ። አይክሩ እኮ እሺ፣ አንዴ እሺ። ዋጋ የሚያስከፍልሽ አልፈልግም አልኩሽ። ለምንድን ነው ያልኩት? ማማን ሰበብ ልትሆን አትችልም። እሺ፣ ማማን እናውጣት እሺ ማማን እናውጣት ከሰበቡ። እሺ ልንገርሽ፣ ማማን እናውጣት። እሺ አዳም ጭኛ ይክሩ በእናትሽ። እሺ እሺ እንደነ የምናወራው እናንቺ አባት የሆነ ሰው ወንድ የሆነ ገባሽ፣ ትሪት ማድረግ የሚችል በቃ ፈጣሪ ክሶ የሰጠኝ ሰው ነው። እሺ ከራስሽ ከራስሽ እንኳን የምትመክሪኝ ምክር ማለት ነው። አንዳንዴ ቆም ብሎ ማየት ጥሩ ነው። ቅርብ ጊዜ ነው አደለ የተፋታችሁት? ቆም ብሎ አንዳንዴ ቆመሽ ማለት ነው፣ ስለዛ ሰው ማንነት አሁን ላይ ትዳር ላይ ስትገቢና ሳትገቢ የሚሰጥሽ ፍቅር አንድ ላይ ሆን ይችላል፣ ነገ ሌላ ላይፍ ሊሆን ይችላል ማለት ነው። አሁን በቅርብ መጣ እንጂ ከፈለግሽ ላስታውቅሽ እኮ እኔ መቸኮልሽ ነው ዋጋ ከፈቀድሽ ልኝ ማለት ነው። ቤተሰብ እየሰማ ላስተዋውቅሽ። እኔ መታወቅ ምናምን አይደለም ክሩ እኔ መታወቅ ምናምን አይደለም። እኔ ማንንም ማንም የሆነ አልኩሽ እኮ፣ ግን ሁሉ ነገር ጊዜና ገደብ አለው አደለ? ስለ ሰው ቢያንስ እንኳን ስለዛ ሰው በአካል እንኳን እወቅ በደንብ ያለ ዝሙት ሳታደርጊ መገናኘት፣ ማውራት አቺም፣ ከዛ ሰው አቺም ማውራት ላይክ እንደዚህ ስለዛ ሰው ማንነት አጅነቢያ ነው። ከአጅ ንብይ ጋር ደግሞ ማውራት አልችልም። ተያያየ ምናምን ነገር ምንድን ነው እሱ? ለሀጅ ንብይ ናሩ ስላልሆነ ማለት ነው። ቀጥታ እኔ አንድ ሰው ልንገርሽ፣ አስተዋወቁት ቤተሰቦቹን፣ አስተዋወቀኝ አለቀ። ሌላው ትርፍ ነው። አንቺን ነበርሽ በህይወቴ፣ አንቺን አልኩሽ፣ እምቢ አልሽኝ። መጣሽም ቀረሽም ለእኔ ጉዳይ አይደለም። ገባሽ? እውነቱን ስነግርሽ ማለት ነው። ይውልሽ በቃ አሁን መጣሽ። አንቺ ጋር ያለውን ችግር ልንገርሽ። እኔ ልቅርም ያኔ አዳምጪኝ። ትነግርሽ እኮ አዳምጪኝ። ሞጆን ሰው ላስታውቅሽ ስልሽ እምቢ ካልሽ አንቺ ለእኔ አንቺ ማለት ጠላቴ ነሽ። ገባሽ? እክሩ ነገ የምታለቅሽ እንደገና ድጋሚ እንድታለቅሽ ድጋሚ እንድትጎጂ አልፈልግም ማለት ነው። ፈጣሪ አያስቀይመኝም። እንሻላህ አንዴ ተጎድቻለሁኝ ተበድያለሁኝ። ገባሽ ለ በዚህኛው ግን እካሳለሁኝ እንጂ እኔ እኮ እንደዚህ እንድትሆኝ አይደለም። ቆይ እኔ ካት ማግባት አለብሽ፣ ህይወት ይቀጥላል እኮ። ግን አሁን የዚህ ማንነት በደንብ ሳታውቂ እንዴት ነው እሺ? ቆይ

ቤተሰብ መልቀስ አልፈልግም፣ ምክንያቱም ላይክ እኔ ለአውራት የመጣት በእንደዚህ አይነት መንገድ አልነበረም እና ከተዋወቁ በጣም ትንሽ ጊዜ ነው እና ሁሉ ነገር ፈጣጠንብኝ እና እኔ ደግሞ እንደ አንድ እህት ይህ ሰው ለምን ፈጠነ? ይህ ሰው ለምን ፈለጋት? ያለ ምክንያት አይደለም አይደለ? እሱ ህይወት ያለው ሰው አይደለም እንደማውቀው ከሆነ እና በቃ ላይ እሱ አይነታ ሚስቱ መጀመሪያ ምናምን እና ሰው ልጅ ቆም ብለን ማጥናት አለብን። እንደኔ ነው የምላችሁ እና ነገ ድጋሚ ይች ልጅ ቅርብ ናት፣ ልቧ ስስ ነው። ወላሂ የምሬ ነው። ሰውን ጨርሳ ነው የምታምነው ምናምን ያላቅም። በቃ እኔ እንድትጎዳ ቢ ምናምን አልፈልግም። ወላሂ እንድትጎዳ አልፈልግም። እና እኔ ከማሰራ ምናምን ጠልቼ አይደለም። በቃ ሁሉ ነገር ቀስ ቢል ኖሮ አሪፍ ነበረ። ትንሽ በቃ ምክንያቱም የመጀመሪያ ሕይወት ይበቃታል። ድጋሚ እንድትጎዳ ምናምን አልፈልግም። አላህ ይጠብቃት። አላህ ከሷ ጋር ይሁን። ሁላችሁ እንደው አድርጉባት። የምታርፍበት ሕይወት ይሁንላት። ከዚህ በኋላ የምታዝንበት ሳይሆን የምትደሰትበት ምናምን ሕይወት አላህ አድርጉላት። አላህ እንደ